የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን፣ ዋና ዋናዎቹን። በቅድሚያም ለጠቅላይ ሚኒስትር አብይ አህመድ ጉብኝት ሲባል ሰው ተገደለም። በሌላ በኩል ጠቅላይ ሚኒስትሩ ወደ ሞቃዲሾ የሄዱት በእርሳቸው ጥያቄ መሆኑ ተሰምቷል። በሞቃዲሾ እየነበራቸው ቆይታ ደግሞ ተቃውሞ የሚያስተናገዱበትም ሆኗል። ዝርዝሩ ተዘጋጅቷል። የጀነራሎች ለጦርነት ዝግጁነን ማብራሪያ አሁንም ቀጥሎ የአየር ኃይሉ አዛዥ ላይ ደርሷል። የሀገሪቱ ሰራዊት በአማራ ክልል የሚያደርገው ጦርነትም እንዲሁ ቀጥሎ ውድመቱ አስር ቢሊዮን ዶላር ደርሷል። ይህንን የተመለከተ ሰፋ ያለ ጥንቅርም ይዘናል። ባለሥልጣኑ ከሀገር ሊወጡ ሲሉ ታስረው ተወሰዱ። እስካሁንም ድረስ የደረሱበት አልታወቀምም ተብሏል ተጨማሪ በትግራይ ክልል የተፈናቃዮች ቀውስ ፖለቲካዊ መፍትሄ ያስፈልገዋል ሲሉ ኮሚሽነሩ ተናገሩ የብልጽግናው መንግስት በሚኒስትሩ በኩል ጭምር የተፈናቃዮችን የመመለስ ኃላፊነቱን በአደናቃፊ ኃይሎች ያልተፈጸመ በሚል ነው ሲያሳብብ የሚስተዋለው ሌላኛው መረጃችን ነው ዶናልድ ትረምፕ በአፍጋኒስታን ጥለናቸው የወጣነው ሰባ ሺ ተሽከርካሪዎችን ማስመለስ አለብን አሉ። ታሊባን ከሰባት ቢሊዮን ዶላር በላይ የሚያወጡ የአሜሪካ የጦር መሳሪያዎችን እየቸበቸበ የዓለማችን ቀዳሚው ጦር መሳሪያ ሻጭ ሆኗል ሲሉም ተናግሯል። ይህ በእንዲህ እንዳለ ከአንድ ሺህ በላይ ሶሪያውያን በኤርፖርት እስር ቤት ውስጥ መገደላቸውን ሪፖርት አመልክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። ለጠቅላይ ሚኒስትር አብይ አህመድ ጉብኝት ሲባል ሰው ተገደለም። በሌላ በኩል ጠቅላይ ሚኒስትሩ ወደ ሞቃዲሾ የሄዱት በርሳቸው ጥያቄ መሆኑ ተሰምቷል። በሞቃዲሾ በነበራቸው ቆይታም ተቃውሞ አስተናግደዋል ተብሏል። አነጋጋሪው የጠቅላይ ሚኒስትር አብይ የሶማሊያ ጉብኝት በሀገሪቱ የመገናኛ ብዙኃን መነጋገሪያ ሆኖ ነው የዋለው። በሞቃዲሾም የአብይ ምስል አትሞ ለመስቀል ፈቃደኛ ሰው ቸግሮ እንደነበር ተዘግቧል። የሶማሊያው ፕሬዚደንት ሐሰን ሼህ መሐመድ ለጉብኝት ወደ ሊቢያ በሄዱበት ወቅት በድንገት ደውለው ነገ መምጣት ፈልጋለሁ በማለት ጥያቄ ያቀረቡት አብይ ሞቃዲሾን ግራ ያጋባ ሁነት ውስጥ ከተው ነበር ተብሏል። የሶማሊያው ፕሬዚደንትም ትሪፖሊ በነበሩበት ወቅት በድንገት የደወሉት ጠቅላይ ሚኒስትር አብይ መምጣት ፈልጋለሁ ብለው ጥያቄ ያቀረቡት ለባለፈው ማክሰኞ ቢሆንም ሐሰን ሼህ መሐመድ ግን ዝግጅት ለማድረግ በቂ ጊዜ ያስፈልጋል ማለታቸውን ተከትሎ ከዚህ ሳምንት ማለፍ የለበትም በሚል ከአዲስ አበባ የመጣውን ግፊት ተቀብለው ለዛሬ ሀሙስ ተደረገ ብለዋል ምንጮች። የሶማሊያው ፕሬዚደንት ሹሞቻቸው በተለያዩ ሀገራት ለስራ መሄዳቸውን በማሳወቃቸው ለሐሙስ የተደረገው ይህ የጠቅላይ ሚኒስትር አብይ አህመድ ጉዞ ካጋጠሙት ጉዳዮች አንዱ የእርሳቸውን ፎቶ የተመለከተ ጉዳይ እንደነበርም ተነግሯል። ቪላ ሶማሊያ የተባለው የፕሬዝደንቱ ቤተ መንግስት ያብይም ፎቶ በትልቁ አትሙም፣ በሞቃደሾ ጎዳናዎች ላይ የሚለጥፉ ድርጅቶችን ለማግኘት በሚያደርገው ጥረቱ ውስጥ ድርጅቶቹ ፈቃደኛ ሳይሆኑ በመቅረታቸው ጭቅጭቅ ተፈጥሮ ነበርም ተብሏል። እኛን መድፍ ተኩሰውና የሐሰን ሸክ ፎቶ በትላልቅ እስክሪኖች ላይ ሰቅለው በአዲስ አበባ ተቀብለውናል። እኛም ተመጣጣኙ ማድረግ አለብን የሚለውን የቪላ ሶማሊያን ግፊት አልቀበልም ያሉት የባነር ማተሚያ ድርጅቶች የህዝብ ጠላት ነው ብላችሁን አልነበርም ወይ? የሶማሊያ ወራሪ የሆነ ሰው ፎቶ አንሰቅልም በሚል ድርጅቶቹ የጠቅላይ ሚኒስትሩን ፎቶ አናትምም ብለው የነበረ ቢሆንም ወደ ኬንያ ተጉዘው የነበሩት የአሰን ሸክ ደህንነት አማካሪ ይህንን ጉዳይ በቅርብ ዘመዶቻቸው አማካኝነት እንዲከናወን አድርገዋል ተብሏል። ጠቅላይ ሚኒስትሩ ሞቃዶሾን ለመጎብኘት የተጣደፉበትን ምክንያት የጠየቅናቸው አንድ የውጭ ጉዳይ ሚኒስትር አስተያየት ሰጭም ከሰሞንኛው የኢትዮ ኤርትራ ጉዳይ ጉዳይ ጋር በተገናኘ የተቀሰቀሰውን ትኩሳት ለማብረድና አቅጣጫውንም ለማስቀየር ፈልገው ሊሆን ይችላል በማለት ምዕራባውያን በተለየ ሁኔታ ስለ ሰሞንኛው የጦርነት ጉዳይ አብይን መጠየቅ አብዝቷል። እኔ ትኩረት የሶማሊያ እንጂ ኤርትራ አይደለም ለማለት ፈልገው ያደረጉት ይመስለኛል ሲሉ ተናግሯል። በዚህ መልኩ ሞቃዲሾ የደረሱት ጠቅላይ ሚኒስትሩ በአልሻባብ የሞርታር ተኩስ የተከፈተባቸው ከመሆኑ በተጨማሪም እርሳቸው እንዲጎበኙ ተብሎ ሰው መገደሉም ተሰምቷል። በሀገር ውስጥ በየቀኑ የሺዎችን ነፍስ የሚቀጥፍ ጦርነትን የሚያካሄዱት አብይ አህመድ ህንድ ውቅያኖስን እንዲጎበኙ ተብሎ አንድ ሰው እንደተገደለላቸው የገለጹት የሀገሪቱ የመገናኛ ብዙኃን ዝርዝሩንም ጽፈዋል። ጠቅላይ ሚኒስትሩ ሞቃዲሾ ዳርቻ ወዳለውና ሊዶ ቢች ተብሎ ወደሚጠራው የባህር ጠረፍ ጉብኝት በማድረግ ህንድ ውቅያኖስን ማየት ፈልጋለሁ ማለታቸውን ተከትሎ ወደዛው ከማቅናታቸው በፊት በውቅያኖሱ ዳርቻ ላይ ያሉ ሰዎችን ለማስወገድ የጸጥታ ኃይሎች ወደ ቦታው ተሰማሩ። አብይና ያስከተሏቸው ባለስልጣናትም በዚሁ በሊዶ ቢች ዳርቻ ወደሚገኘው ኤሊት ሆቴል አርፈው ከሆቴሉ በረንዳ ወደ ውቅያኖሱ እንዲመለከቱ ለማድረግ ሲባል አካባቢውን ከሰው ነጻ ለማድረግ የሄዱት የጸጥታ ኃይሎች በውቅያኖሱ ጠርዝ ላይ ሲዋኙ የነበሩትን ታዳጊዎች እንዲለቁ አድርገው፣ አንድ ታዳጊ ግን የጸጥታ ኃይሎችን ትእዛዝ በፍጥነት ባለመፈጸሙ በዛው በጥይት ተገድሏል ተብሏል። ሶማሊያውያን የማህበራዊ ሚዲያ ተጠቃሚዎችም ልጁ በተገደለበት ወቅት የፈሰሰው ደም ያቀላውን የህንድ ውቅያኖስን በቪዲዮ ምስል በማሳየት ክስተቱን በሐዘኔታ ሲያሰራጩት ተስተውሏል። ከዚህ ግድያ በኋላ ግን ወደ ቦታ ያቀኑት ጠቅላይ ሚኒስትሩ ከባህሩ ዳርቻ ባለው ኤሊት ሆቴል ታዛ ላይ ሆኖም ውቅያኖስን እንዲመለከቱ ሲደረግ በርቀት የቆሙትና በአንድ ጥግ እንዲሰባሰቡ የተደረጉ ሰዎች ደግሞ ባህራችን አይሸጥም፣ ውቅያኖሳችን አይሸጥም እያሉ የተቃውሞ ድምፅ ያሰሙባቸው እንደነበር ተዘግቧል። ላ የጄኔራሎች ለጦርነት ዝግጁነን ማብራሪያ አሁንም ቀጥሎ የአየር ኃይሉ አዛዥ ላይ ደርሷል። የሀገሪቱ ሰራዊት በአማራ ክልል የሚያደርገው ጦርነትም እንደዚሁ ቀጥሎ ውድመቱ 10 ቢሊዮን ዶላር ደርሷል። ዛሬ የክልሉን ጉዳይ የተመለከተው ሪፖርት አዲስ አበባ ላይ ለዓለም አቀፍ ተቋማት ሲቀርብም ባለፉት አራት ዓመታት በጦርነት ከ6 ሺ በላይ የክልሉ ትምህርት ቤቶች ወድመዋል ይላል። 2 ነጥብ ሰባት ሚሊዮን የሚሆነው የክልሉ ህዝብ አሁን አስቸኳይ ድጋፍ የሚያሻው ሲሆን በሚሊዮኖች የሚቆጠሩት በተነጻጻሪነት ዝቅ ያለ ቢሆንም ድጋፍ የሚያስፈልጋቸው ሆኗል። የክልሉ መንግስት ከአንድ ነጥብ ሁለት ትሪሊዮን ብር በላይ የመልሶ ግንባታ ገንዘብ ያስፈልጋል ሲል መግለጹን መዘገባችንም የሚታወስ ነው። ከትምህርት ተቋማት እስከ ጤና ጣቢያዎች ውድመት ሲያጋጥም ደግሞም የአየር ኃይሉ ሚና ተጠቃሽ ነው። የድሮን ጥቃቶች የጤና ጣቢያዎችን ከነወላድ እናቶች ትምህርት ቤቶችንም አውድሟል። ይህንን የሚመሩት የአየር ኃይሉ አዛዥ ሌተናንት ትናንት ጀነራል ይልማ መርዳሳ ደግሞ ለዚህ ተግባራቸው ህዝቡ በጣም ነው የሚወደን የሚኮራብንም ሲሉ ይደመጣሉ። መከላከያም እንደ መከላከያ አሁን እንደምታዩት ሁኔታዎች ተቀይሯል። ሁኔታዎች ህዝቡ በጣም ነው መከላከያን የሚያከብረው አየር ኃይልንም በጣም ነው የሚያከብረው። እናንተ ናችሁ አለኝታችን ነው ምለው ህዝብ የአየር ኃይሉን አዛዥ ጨምሮ ከሰሞኑ የሰራዊቱ ከፍተኛ አመራሮች ለጦርነት ዝግጁ ነን እያሉ ይገኛሉ። ከውስጥና ከውጭም እንደዚሁም ታሪካዊ ጠላቶቻችን ወዘተ የሚሉ አገላለጾችን እያጣቀሱ ሌትናንት ጀነራል አሰፋ ቸኮልም፣ ሌትናንት ጀነራል አለምሸት ደግፌም ይህንን ሲናገሩ ተሰምቷል። አሁንም የአየር ኃይሉ አዛዥ ይልማ መርዳሳ ይህንኑ ነው ብለዋል። በእርግጥ በመላ ሀገሪቱ ሰራዊቱን በጦርነት ውስጥ ማግደው የዘለቁት እነዚህ የሰራዊቱ አመራሮች ጣዩ ጦርነታቸው የት እንደሆነ ግን አይናገሩም። የበታች አመራሩ ደግሞ ጦርነት በቃን እያላቸው ነው። ኦነር ለመናገር በጦርነት ለውጥ የሚባል አይመጣም። በርካታ የኢትዮጵያን ወታደሮችና ዜጎች ስሜት፣ ይህ ቢሆንም በማሳያነት በአማራ ክልል ግን አሁንም ጥቃቶችና ውጊያዎች ናቸው እየቀጠሉ ያሉት። በሰሜን ሸዋ ዞን ጅሁርና ሸዋሮቢት አካባቢዎች በከባድ መሳሪያዎች ታግዘው የተደረጉት ያለፉት ቀናት ውጊያዎች፣ በጎጃም ቦሬሽንዴ ቀጠናም የቀጠሉ ጥቃቶች፣ በደቡብ ወሎ ከላል አካባቢ የተፈጸሙትም የቅርብ ምሳሌዎች ናቸው። ባለስልጣኑ ከሀገር ሊወጡ ሲሉ ታስረው ተወሰዱ። እስካሁን ድረስ የደረሱበት አልታወቀምም ተብሏል። ባለፉት አመታት የሃይማኖት አባቶችና ፖለቲከኞችን ወደ ሀገር ቤት አትገቡም ብሎ የሚከለክለው የብልጽግናው አገዛዝ ከሀገር ቤት መውጣትም እየከለከለ ቀጥሏል። ጋዜጠኞችን፣ ፖለቲከኞችን፣ ባለሀብቶችና መሰል የህብረተሰብ ክፍሎችን ከሀገር እንዳይወጡ የሚከለክለው የብልጽግናው መንግስት ብቻ ሳይሆን የኦሮሚያ ክልል መንግስት እንደሆነም ታውቋል። አቶ ድንቁ ደያስ የተባሉት ባለሀብትን ባቶች መልስ የሚሳ ትዕዛዝ ከሀገር እንዳይወጡ ተደርገው መመለሳቸውን መዘገባችን አይዘነጋም። አገዛዙ ተቃዋሚዎች ናቸው ወይንም ሊቃወሙኝ ይችላሉ አሊያም በአንድ ወቅት በእኔ ላይ ሂስ ነበራቸው ከሚላቸው ግለሰቦች ጀምሮም ያንድን ብሔር ተወላጆች በሙሉ ከሀገር እንዳይወጡ ያደረገበት ወቅት እንደነበርም ይታወሳል። አሁን ደግሞ ከብልጽግና ተቃዋሚዎች፣ ተቺዎችና ባለሀብቶች በተጨማሪም የአገዛዙ ባለስልጣናትም ከሀገር እንዳይወጡ እየተደረጉና እየታሰሩ ስለመሆኑ እየተነገረ ነው። ዛሬ ከአዲስ አበባ የተሰማው ዜና የሶማሌ ክልል ፋይናንስ ቢሮ ኃላፊ በቦሌ አውሮፕላን ጣቢያ በኩል ወደ ውጭ ሀገር ሲወጡ ተይዘው መታሰራቸውን የሚያመላክት ነው። አቶ ዳይብ አህመድ የተባሉት የሶማሌ ክልል የፋይናንስ ቢሮ ኃላፊ ቦሌ አውሮፕላን ማረፊያ ማልዶ የተገኙት ወደ ኬንያ ለማቅናት ነበር ያሉት ምንጮች፣ ከዛው ከኤርፖርት ግን መጀመሪያ ከሀገር እንዳይወጡ ፓስፖርታቸውን ተቀምተዋል፣ በመቀጠልም ከኤርፖርት ውስጥ በጸጥታ ኃይሎች ተይዘው ተወስደዋል ብለዋል። ለጉዳዩ ቅርበት ያላቸው ምንጮች እንደሚሉት አቶ ዳይብ በሚወሰዱበት ወቅት ከፍርድ ቤት የመጣ የጉዞ ክልከላ የሌለባቸው መሆኑን አረጋግጧል። ኃላፊው ተይዘው ከተወሰዱ በኋላ ይህንን ዘገባ እስከምናጠናቅርበት ጊዜ ድረስ የደረሱበት አልታወቀም ያሉት ምንጮች የቢሮ ኃላፊ ከሀገር እንዳይወጡ የከለከለው አካል ማን እንደሆነም አልታወቀም ብለዋል። አቶ ዳይብ ከሀገር ወጥተው ወደ ኬንያ ለመጓዝ ያቀዱት ለግል ይሁን ለመንግስታዊ ስራ ምንጮች አልገለጹም። ጠቅላይ ሚኒስትር አብይ አህመድ የትኛውም የሀገሪቱ ክልል ፕሬዚደንትና ምክትል ፕሬዚደንት ከሀገር ለመውጣት በሚነሳበት ወቅት የኔን ቢሮ ማስፈቀድ አለበት የሚል መመሪያ ማውጣታቸውን ያስታወሱት ምንጮች፣ ይሁን እንጂ መመሪያ ርዕሰ መስተዳድሮችን እንጂ የቢሮ ኃላፊዎችን

በትግራይ የተፈናቃዮች ቀውስ ፖለቲካዊ መፍትሄ ያስፈልገዋል ሲሉ ኮሚሽነሩ ተናገሩ። የብልጽግናው መንግስት በሚኒስትሩ በኩል የተፈናቃዮችን የመመለስ ኃላፊነቱን በአደናቃፊ ኃይሎች ያልተፈጸመ በሚል ነው የሚያሳብበው። በቅርቡ በትግራይ ሰዎችና በሻቢያ መካከል ግንኙነት አለ የሚለውን የአራት ኪሎን አስተዳደር ክስ አቅርበው ከሻቢያ ጋር የሚደረግ ግንኙነትን አንታገስም ያሉት አብርሃም በላይም በዚህ ይጠቀሳሉ። በመከላከያ ሚኒስትርነትም ይሁን በመስኖና ቆላ ሚኒስትርነት ማዕረግ ላይ ሆነው የትግራይን ጉዳይን በተመለከተ የሚ ጠየቁት ሚኒስትሩ ዛሬም የክልሉ ግዛቶችን ለውጭ ኃይሎች አስረክቦ የተቀመጠው አሁንም ከ900 በላይ ተፈናቃዮችን ወደ ቀያቸው መመለስ የተሳ ነው። በክልሉ የፖለቲካ ኃይሎች መካከል የተፈጠረውን ፍጥጫንም እርስ በርሱ ይናከስ የሚል ግምገማን ያቀረበው የብልጽግናውን አገዛዝን በተፈናቃዮች ጉዳይ ላይ ሲከላከሉለት ተሰምተው ነበር። የትግራይ ሰዎች ሆነ ብለው እያደናቀፉ እኛን የፌዴራል መንግስትን አደናቃፊ ይሉናል ነበር ያሉት። በቅርቡ በፓርላማ ሹመት የተሰጣቸው የሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎ ደግሞ የፖለቲካ መፍትሄ ነው ችግሩን የሚፈታው ይላሉ። በጦርነቱ ሳቢያ የኮሚሽኑ የትግራይ ጽሕፈት ቤት ለሶስት ዓመታት ዝግ ሆኖ መቆየቱን ያስታወሱ ሲሆን በአጋሮች ድጋፍ መሰረት በድጋሚ እንዲከፈት ተደርጓል ብለዋል። በትግራይ ክልል እየነበሩ በተለይም ከደቡባዊ ትግራይ እየተፈናቀሉ የዋጃ ጥሙጋ፣ ኦፍላ ወረዳ አላማጣን ጨምሮ ጸለምት ለአላይ፣ ጸለምትና ማይጸብሪ ከተማ እንዲመለሱ መደረጉንም ጨምረው ገልጿል። በቅርቡ ይፋ በተደረገ ሪፖርት ወደ ቀያቸው የተመለሱ የክልሉ ተፈናቃዮች አሃዝ አካባቢ ብቻ ስለመሆኑ ያመለክታል። በርካታው ተፈናቃይ አልተመለሰም፣ መፍትሄውስ ምንድን ነው የተባሉት ኮሚሽነሩ ይህ የተፈናቃዮች ጉዳይ ፖለቲካዊ መፍትሄ ነው የሚያስፈልገው ሲሉ ነው የመለሱት። ኮሚሽነሩ በትግራይ ክልል ያለውን ሁኔታ ለመፍታት ከክልሉ ጊዜያዊ አስተዳደር የሚሆን ከሌሎች ባለድርሻ አካላት ጋር በጋራ ለመስራት ዝግጁ ነንም ይላሉ። ከሺህ በላይ ሱሪያውያን በኤርፖርት እስር ቤት ውስጥ መገደላቸውን ሪፖርት አመለከትም። ድርጊቱ ተፈጽሙበታል በተባለው አውሮፕላን ማረፊያ አቅራቢያ ሰባት የጅምላ መቃብሮችም ተገኝተል። ከደማስቆ ወጣ ብሎ በሚገኝ ወታደራዊ ኤርፖርት በሺዎች የሚቆጠሩ ዜጎች በከፍተኛ ስቃይ፣ በድብደባ፣ በምግብና በሕክምና ጦት፣ እንደዚሁም በተለያዩ መንገዶች መገደላቸውን ሮይተርስ ተመለከትኩት ያለው ሪፖርት ያሳያል። የሱሪያ ፍትህና ተጠያቂነት ማዕከል በታሳስወር ፕሬዚደንት በሽር አላሳድ ከስልጣን ከተወገዱ በኋላ በኋላ የጠፉ ሰዎችና የተፈጸሙ ወንጀሎችን ለማጋለጥ ጥናት ሲያደርግ ቆይቷል። በዚህም በደማስቆ አቅራቢያ በሜዚ ከተማ በሚገኘው አውሮፕላን ማረፊያ ታስረው ከተለቀቁ ምስክሮች ባሰባስበው የምስክርነት ቃል የሳተላይት ምስሎችና ፎቶግራፎችን በመጠቀም መረጃዎችን ማሰባሰቡን፣ እንደዚሁም የቀብር ስፍራዎችን መለየቱን አሳውቋል። ከዚህ ባለፈም በሴድናያ እስር ቤት ውስጥ የታሰሩና የጠፉ ሰዎች ማህበር 156 በህይወት የተረፉናም፣ ስምንት የቀድሞ የኤርፖርት የደህንነት አባላትን ምስክርነት ቃል ል ተቀብሏል። የሜዜ ወታደራዊ አውሮፕላን ማረፊያ የአሳድ መንግስት የግድያና የአስገድዶ መሰወሪያ ዋነኛ ማዕከል የነበረ ሲሆን ከ2011 እስከ 2017 ድረስ ቢያንስ 290 እስረኞች ይገኙበት እንደነበረም ሪፖርቱ ላይ ተመላክቷል። ከሪፖርቱ አዘጋጆች አንዱ የሆነው ሻዲ ሃሮን በዚህ እስር ቤት ውስጥ ከታሰሩ ሰዎች መካከል እንደ አውሮፓውያን የዘመን ቀመር ከ2011 እስከ 12 የተቃውሞ ሰልፎችን በማዘጋጀት ከተያዘ በኋላ የእምነት ቃል እንዲሰጥ በእስር ቤት ውስጥ በየቀኑም አካላዊና ስነልቦና ስቃይ በሚያስከትሉ ምርመራዎች ውስጥ ማለፉን ገልጿል። ሻዲ ሃሮን ከሮይተርስ ጋር በነበረው ቃለ ምልልስ በየቀኑ በምርመራ የሚሰቃዩ ሰዎችን ድምፅ እንሰማለን፣ በየሁለት ቀኑ ደግሞ ቁጥራቸው በውል የማይታወቁ ሰዎች ከእስር ቤቶች ውስጥ እየወጡ ሲገደሉ ማይተናል። በስፍራው የነበረን ቆይታ ሞትን የሚያስመኝ ነበር ሲል ተናግሯል። በተጨማሪም ከከፍተኛ አካላዊ ድብደባና ስቃይ በኋላም ለቀናት አንዳንድ ጊዜም ለሳምንታት ያልታከሙ ሰዎች በየስፍራው ሞተው መመልከት የተደመደ ነገር ነበር ሲል የቀድሞ ታሳሪ አብራርቷል። የሶሪያ የሀገር ውስጥ ጉዳይ ሚኒስትር ይፋ ባደረገው መረጃም ደማስቆ ከአላሳድ አስተዳደር ነጻ ከወጣች በኋላ ቀደም ሲል በእስር ላይ የሚገኙ ቁጥራቸው 100 ሺ የሚጠጉ ሰዎች እስካሁን የደረሱበት አልታወቅም። አሁን ይፋ በተደረገው ሪፖርት የሟቾች ቁጥር አንድ ሺ እንደሆነ ቢገለጽም በኤርፖርት ውስጥ የሚሞቱ ሰዎች የሚቀበሩባቸው ተጨማሪ የጅምላ መቃብሮች ሊኖሩ እንደሚችሉ ግን ተገምቷል። በአፍጋኒስታን ጥለናቸው የወጣን ሰባ ሺህ ተሽከርካሪዎችን ማስመለስ አለብን ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዚደንት አነጋጋሪ ውሳኔዎችና ንግግሮች አሁንም እንደቀጠሉ ናቸው። ታሊባን ከሰባት ቢሊዮን ዶላር በላይ የሚያወጡ የአሜሪካ የጦር መሳሪያዎችን እየቸበቸበም የዓለማችን ቀዳሚው የጦር መሳሪያ ሻጭ ሆኗል ሲሉም ተናግሯል። ፕሬዚደንቱ ትናንት ምሽት የመጀመሪያ የካቢኔ ስብሰባቸውን ሲያደርጉ አስተዳደራቸው የአሜሪካ ጦርን ከአፍጋኒስታን የማስወጣቱን ሂደት በመሩ ወታደራዊ አዛዦች ላይ እርምጃ ወሰድ ከሆነ ከጋዜጠኞች ጥያቄ ቀርቦላቸዋል። ትራምፕ በምላሻቸው የባይደን አስተዳደር ከአራት ዓመታት በፊት የአሜሪካ ወታደሮችን ከካቡል ያስወጣበትን መንገድ ተችቷል። አሜሪካ ከካቡል ስትወጣ ከሰባት ቢሊዮን ዶላር በላይ የሚያወጡ ቦንቦችና ሚሳይሎችን ጨምሮ የተለያየ አይነት የጦር መሳሪያዎች፣ አውሮፕላኖች፣ ወታደራዊ ተሽከርካሪዎችና የኮሚኒኬሽን መሳሪያዎች በዛው ቀርተዋል ብለዋል። ታሊባን የአሜሪካ የጦር መሳሪያዎችን የራሱ አስመስሎ ለትርኢት ከማቅረብ አልፎም ለሽያጭ በማቅረብ የዓለማችን ቀዳሚው መሳሪያ ሻጭ ሆኗል፣ ሲሉም አብራርቷል። ታምናላችሁ? ሰባት መቶ ሰባ ሺህ ጠመንጃዎችን እየሸጡ ነው። ሰባ ሺህ ጥይት የማይበሳቸው ተሽከርካሪዎችን ትተንላችሁ የወጣ ነው። እንደኔ እምነት ሁሉንም መሳሪያዎቻችንን ማስመለስ አለብን ነው ያሉት። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቀን። ቸር ያሰማል።